እኔ አንተ ባለህበት አይደለም፣ ገበያዬን ትዘጋዋለህ። ብዙ አየር ነው የምትይዝብኝ። ሂድ፣ እኔ ብቻዬን ወጥቼ የሚያገባኝ ይላሉ ስንት ሰው ከዛ፣ ስንት ሰው ከዛ፣ ቁጭ ብዬ መርጣለሁ። ትዳር ቀልድ ነው ሰው ከሚወስድበት ይሻለዋል። እኔ ኮ ይኸውልህ ቀድሜ ገበያ እየዘገውብ ነገ ሚዜ ነው እሱ እና ማለት ነው። በጣም ብዙ ሰው ሊያስቸግር ይችላል። ተጋብተናልሽ እያንዳንድሽ ማእንዳወስብኝ ነ ሚዜ አለ እና አንዷው እንዳጠልፍብኝ ብዬ ቬሎ ለብሼ መጣሁ። ቀድሜ አየር ልዝጋ ብዬሽ እኮ ነው። አንዷው እንዳጠልፍብኝ ብዬ ቬሎ ለብሼ መጣሁ። ቀድሜ አየር ልዝጋ ብዬሽ እኮ ነው። ይሰማል

ለአንቺ ብቻ ነው የእኔ ማለት ለአንተ ነው ልብህ ውስጥ ልብህ ታስሮ ይላት እሺ እንካ ለማንኛውም እኔ ዝም ብዬ እንትን ልበልክ ነው እንዳይደብርሽ ይወልቃላ እንደዚህ ካረኩ ይጠፋል ከሚጠፋ ቤኪ ማጠር ቤኪ በጣም ሁለት አበዛብኝ እውነት እሺ እኔ እኮ ቤኪ በቃ እንደው ድጋሚማ አልበላም ይሳማል ስንጠብቅ ውለን ውለን መጥተውልናል ማለት ነው። ዋናው ደስ ያለው የምር ያበደ የሌለ ነው። ውይ በጣም ነው የምታምሩት። ውበት አንደኛ ሁለታችሁ ማለት ነው። በጣም ነው የሚያምርባችሁ ሀይሚዬ፣ በጣም ያምርብሻል። እንግዲህ በቅርብ ያሳየ ማለት ነው። እና ሴቶች እንዳያውብ ነው መጀመሪያ እንደዚህ ማስጠንቀቂያ ነው ብላለች ሀይሚዬ የምር በጣም ያምራል ያምርባችኋል ላይ ሰላም ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና ተከበራችሁ ውድ ቤተሰቦች እንዴት ናችሁ ሰላም ናቸው ወይኔ በጣም ሰላም ነኝ አልহামዱሊላህ ክርስቲያን እህት ወንድሞች፣ ሰላም ሰላም ብያለሁ በያላችሁበት ያለ ሰላም ዝነት አይለያችሁ። ለቤተ ደስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ እና ይሄ የሀይሚና የቁራ ደስታ ያስደስታችሁ ማለት ነው። በጣም ደስ ብሎናል። እንኳን ደስ አላችሁ። አሁን ደሞ እቺን ቀን ያሳየነውን አድርጎ የምር የምር ግን ድንጋጤ ደስታ በጣም ደስ ብሎ ነበር ያለው ነው ያው ለፍራንክ ነው ተነሳ ዝገዋል ላይ ቡቧን ሀይሚዬ፣ የእኔ ቆንጆ ያው ነገ ሰርግ ስላለ ሴቶችዬ እንዳየውብኝ ነው ብላለች፣ መዝጊያ ነው ብላለች፣ ሰምታችኋል ተጋብተናል ብላለች። እንግዲህ ሀይሚዬ ማለት ነው የምር ደስ ይላል። ፍቅራችሁን እስከ ዘላለም ያደርግላችሁ እስከ መቃብር ማለት ነው አይለያችሁ። እና በጣም ደስ ይላል ሀይሚዬ። የምንጋባ አራት ልጆች እኮ አረጁ ወዴ ውስጥ አላለችም። የምር እኛም ናፍቆናል እና አንደኛው እንኳን መውጣት አለበት በዚህ አመት ውስጥ እንሻላ ፈጣሪ ያለ ያሳካላችሁ ማለት ነው። እና የቡራ ንግስት ማለት ነው። በደስታ ነው ያዛገችው፣ በፕራንክ አይደለም። ደስ ይላል የምር የምር። እና በጣም ደስ ብሎናል። ያው ሙሽዬ ሁለተኛ ሰርግ ብላ ተምደክም ባንዴ እንግባ አላለች ሀይሚዬ። ቡራችን ደግሞ እንደዚህ ትባላለ። እንደ እንደ ጋብቻ ጥሩ ነው እኮ ተጋቡ አሳዩን ቶሎ ብላችሁ ማለት ነው። እና በጣም ደስ ብሎናል። የምር የአማረና የተዋበ ነበረ ነው ቪዲዮአችሁ ይመቻችሁ። ሰርጉንም ያማረ ያድርግላችሁ። ለወንድሞች ማለት ነው ለወንድምህ ያማረ ትዳር ያድርግልህ። የእናንተንም ቀን ያሳየን በቅርብ እና የሀይሚንና የቡራችን ፏፈሽ ያስደሰታችሁ ማለት ነው። የሀይሚንና የቡራ ወዳጆች ተወዳችሁን ኔንም ላይክ ሸር ሰብስክራይብ ዛሬ ጨረቃዎች ስንጠብቅ ውለን ውለን መጥተውልናል፣ ማለት ነው ዋናው ደስ ያለው የምር ያበደ የሌለ ነው። ውይ በጣም ነው የምታምሩት። ውበት አንደኛ ሁለታችሁ ማለት ነው በጣም ነው የሚያምርባቸው። ሀይሚዬም ቤሎ በጣም ያምርብሻል። እንግዲህ በቅርብ ያሳየ ማለት ነው እና ሴቶች እንዳይውቢ ነው መጀመሪያ እንደዚህ ማስጠንቀቂያ ነው ብላለ ሀይሚዬ። የምር በጣም ያምራል፣ ያምርባችኋል። አይለያቸው ሰላም ሰላም፣ አሰላሙ አለይኩም ወረህመቱላህ በረካቱሁ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናቸው? ወይኔ በጣም ሰላም ነኝ አልሐምዱሊላህ። እና ክርስቲያን ወንድሞችን ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝናት አይለያችሁ። ለቤተደስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ እና የሀይሚና የብሩክ ደስታ ያስደሰታችሁ ማለት ነው። በጣም ደስ ብሎናል። እንኳን ደስ አላችሁ። አሁን ደግሞ ይህችን ቀን ያሳየነውና አድርጉ የምር የምር ግን ድንጋጤ ደስታ በጣም ደስ ብሎ ነበር የዋል ነው ያው የፍረንክ ነው። ተነሳ ዝጋዋል ላይ ቡባዋን ሀይሚዬ፣ የእኔ ቆንጆ ያው ነገ ሰርግ ስላለ ሴቶች እንዳያዩኝ እንዳያዩብኝ ነው ብላላይ መዝጊያ ነው ወላለ ሰምታችኋል አለ ተጋብተናል ብላላይ እንግዲህ ሀይሚዬ ማለት ነው የምር ደስ ይላል። ፍቅራችሁን እስከ ዘላለም ያደርግላችሁ እስከ መቃብር ማለት ነው አይለያችሁ። እና በጣም ደስ ይላል ሀይሚዬ የምንጋባ አራት ልጆች እኮ አረጁ ወደ ውስጥ አላለችም። የምር እኛም ናፍቆናልና አንደኛው እንኳን መውጣት አለበት በዚህ አመት ውስጥ ኢንሻአላህ፣ ፈጣሪ ያለ ያሳካላችሁ ማለት ነው እና የቡራ ንግሥት ማለት ነው በደስታ ነው ያዛገችው፣ በፕራንክ አይደለም። ደስ ይላል የምር የምር። እና በጣም ደስ ብሎናል። ያው ሙሽዬ የሁለተኛ ሰርግ ብላ ተምደክም በአንዴ እንግባ አላለችም ሀይሚዬ እንደ እንደ ጋብቻ ጥሩ ነው እኮ ተጋቡ አሳዩን ቶሎ ብላችሁ ማለት ነው። እና በጣም ደስ ብሎናል የምር ያማረና የተዋበ ነበር ቪዲዮአችሁ። ይመቻችሁ፣ ሰርጉንም የአማረ ያድርግላችሁ። ለወንድሞች ማለት ነው ለወንድምህ የአማረ ትዳር ያድርግልህ። እናንተንም ቀን ያሳየን በቅርብ እና የሀይሚንና የቡራችን ፏፈሽ ያስደሰታችሁ ማለት ነው። የሀይሚንና የቡራ ወዳጆች ሰወዳችሁ፣ እኔንም ላይክ ሸር፣ ሰብስክራይብ ያለ ካስመሳይ ሰው ይጠብቀን። የምር ምርጥ ተወዳጆች ናችሁ ሀይሚ እና ጎራችን ተ ነገር ፈጣሪ ይጠብቃችሁ። እንግዲህ ሰርጉንም በሰላም ያወጣ እናንተን ያቀርብልን ማለት ነው። ትላልቆች እየተጋባችሁ ቦታ ልቀቅልን ለጨረቃዎች እንግዲህ ያቀርበው በጣም ነው። እንወዳችሁ እናከብራችሁ በያለንበት ሰላማች በዝት ይበልልኝ። ውድ ቤተሰቦች ላለ ነው የማደርጋችሁ ለቤት ያድርስ ከሆናችሁ ላይክ ሸር ሰብስክራይብ አድርጉኝ እያደረጋችሁ ምናም ተበርታት፣ ከልብ ነው የማመሰግነው። ፒያማኒ ላ ወሰላሙ አሌይኩም ወረሕመቱላሂ ወበረካቱህ። ዛሬ ጨረቃዎች ስንጠብቅ ውለን ውለን መጥተውልናል ማለት ነው። ዋናው ደስ ያለው የምር ያበደ የሌለ ነው። ውይ በጣም ነው የምታምሩት። ውበት አንደኛ ሁለታችሁ ማለት ነው። በጣም ነው የሚያምርባችሁ ሀይሚዬ፣ በጣም ያምርብሻል። እንግዲህ በቅርብ ያሳየ ማለት ነው እና ሴቶች እንደው ቢብ ነው መጀመሪያ እንደዚህ ማስጠንቀቂያ ነው ብላለች ሀይሚዬ የምር በጣም ያምራል ያምርባቸኋል ላይ ሰላም ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና ተከበራችሁ ውድ ቤተሰቦች እንዴት ናችሁ ሰላም ናቸው ወይኔ በጣም ሰላም ነኝ አልহামዱሊላህ እና ክርስቲያናት ወንድሞቼም ሰላም ሰላም ብያለሁ። በየላችሁበት ያለ ሰላም ዝነት አይለያችሁም። ለቤተ ክርስቲያን ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ እና የሀይሚን እና የቁራ ደስታ ያስደሰታችሁ ማለት ነው። በጣም ደስ ብሎናል። እንኳን ደስ አላችሁ። አሁን ደሞ እቺን ቀን ያሳየን ነው